የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅን መርምሮ አጸደቀ። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 ህዝባር 1995 የሚያሻሽል ሲሆን አዋጅ ቁጥር 1373 ህዝባር 2017 ሆነው በሁለት ድምፀ ተአቅቦ በአብላጫ ድምፅ ጸድቋል። የአዲስ አበባ ከተማ አስተዳደር በኤሌክትሪክ የሚሰሩ የብዙኃን ትራንስፖርት አገልግሎት ሰጪ አንድ መቶ አውቶቡሶችን ስራ አስጀመረ። አውቶቡሶቹ የቅድመ ክፍያ ካርድን ጨምሮ ዘመናዊ የአገልግሎት አሰጣጥን መያዛቸው የተገለጸ ሲሆን በመዲናዋ በተለያዩ አካባቢዎች ስምሪት ወስደው እንደሚሰሩም ተመላክቷል። በአገልግሎት ማስጀመሪያ መረሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜና ሌሎች የከተማዋ ብሎም የፌዴራል ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። የቻይና አፍሪካ የልማት ፈንድ በኢትዮጵያ አዲስ በሚገነባው የአውሮፕላን ማረፊያ ፕሮጀክት ላይ የመሳተፍ ፍላጎት እንዳለው የተቋሙ ምክትል ፕሬዚዳንት ዩዡሮይ ገለጹ። በቻይና የኢትዮጵያ አምባሳደር ተፈራ ደርበው ከምክትል ፕሬዚዳንቱ ጋር በሁለቱ ሀገራት የትብብር መስኮች ዙሪያ ተወያይተዋል። አምባሳደር ተፈራ ደርበው በዚሁ ወቅት በኢትዮጵያ አዲስ የሚገነባውን ዓለም አቀፍ የአውሮፕላን ማረፊያ ጨምሮ የኢትዮጵያ ኢንቨስትመንት ሆልዲንግና ኢትዮ ቴሌኮምን በተመለከተ ገለጻ ማድረጋቸውን በቻይና የኢትዮጵያ ኤምባሲ መረጃ አመላክቷል።